በአደራነት የተቀበላትን የህቱን ልጅ ለመድፈር ሙከራ ያደረገው ተከሳሽ የስራ ቅጣት ተላልፎበት ወደ ማረሚያ ቤት ተላከ። የዝሆን ጥርሶችን ለመሸጥ የሞከሩ አራት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። በሚሰራበት ጤና ጣቢያ በድብቅ ጽንስ በማስወረድ የተጠረጠረው ግለሰብ መያዙ ተገለጸ። ከምትሰራበት መኖሪያ ቤት ወርቅ የሰረቀችው ግለሰብ በስድስት ዓመት ጽኑ ስርዓት እንድትቀጣ ተወሰነባት። በአደራነት የተቀበላትን የእህቱ ልጅ ለመድፈር ሙከራ ያደረገው ተከሳሽ የስራ ቅጣት ተላልፎበት ወደ ማረሚያ ቤት ተላከ። ዋና ሳጅን ፈለጉ ሻሻግሬ ዝርዝራላት። የግል ተበዳይ መከላከል እንዳትስል በማድረግ ያስገድዶ መድፈር ሙከራ ያካሄደው ግለሰብ ሰውነት ብርሃኑ ይባላል። በጉሌሌ ክፍለ ከተማ ወረዳ ሰባት ሰሜን መዘጋጃ አካባቢ ኗሪ ነው። የክፍለ ከተማው ፖሊስ መምሪያ የሴቶችና ሕጻናት የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ዘመነ ያዳነ እንደገለጹት የግል ተበዳይ እናቷ ውጭ ሀገር የምትኖር ሲሆን በጥገኝነት ካጎቷ ጋር እየኖረች እያለ ሶፋ ላይ በተኛችበት አጋጣሚ አንገቷን አንቆ ሲታገላት እንደምንም ራሷን አስለቅቃ የመደፈር ጥቃት ሳይደርስባት ከቤቷ ለመውጣት ችላለች። ፖሊስም ተከሳሹን በመያዝ ተገቢው ምርመራ አካሂዶ በአቃቢ ህግ በኩል ክስ እንደተመሰረተበት ኃላፊዋ ገልጸዋል። ተመልጥና እሷ የሆነ ገዳም ትሄዳለች። እዛ ገዳም ላይ ሁለት ሰዎች ያገኟታል። ባልና ሚስት ሆኖ ማለት ነው። ብቻዋ ናት። እንዴት እቺ ልጅ ብቻዋን ትሆናለች? እድሜዋም ትንሽ ነው በሚል ያስጠጓትና ሶስቱን ቀን ከነሱ ጋር እንድትሆን ያረጓትና ምን ያረጋሉ ይጠይቋታል። ከዛ በኋላ አይ እንደዚህ እንደዚህ አይነት ነገር ተፈጽሞብኛል። እዛ ቤት ውስጥ ተመልሼ ከገባሁኝ አሁንም ሌላ ድርጊት ልፈጽምብኝ ስለሚችል የዛ ቤት መሄድ ስለማልፈልግ ነው እዚህ ቦታ የመጣሁት የሚል ነገር ለነሱ ታጫውታለች። ከተረጋጋች በኋላ ወደኛ ይዘዋት ይመጣሉ። ከዛ ቀጥታ ወደኛ ስትመጣ ያው አሁን የገለጽኩትን ድርጊት እንደፈጸመባት ለእኛም ገለጸችልን። ያው በገለጸችልን መሰረት ለረዥም ዓመት ከነሱ ጋር ነዋሪ እንደሆነችም ስለገለጸችልን ምናልባት የተፈጸመም ነገር ሊኖር ይችላል በሚል ጥርጣሬ እኛም ምኒሊክ ሆስፒታል ለሕክምና ለአክናት ህክምና ውጤቱ መጣ። ከመጣ በኋላ ንጹህ ናት፣ ምንም አልሆነችም። ከዛን እሱን አያያዝን ለዚህ ያመጧትን ሰዎች ምስክርነት ቃል ተቀበለን፣ መዝገቡን አደራጀን፣ ክስ ተመስርቶ ቀረበ። አራዳ የመጀመሪያ ደረጃ ምድብ ችሎት ቀርቦ ውሳኔ አግኝቷል። መዝገቡ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አስራ አንደኛ ወንጀል ችሎት በተከሳሽ ሰውነቱ ብርሃኑ ላይ የቀረበውን የክስ መዝገብ ተመልክቶ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በሴቶችም ሆነ በወንድ ህጻናቶች ላይ የሚፈጸመባቸውን ጥቃት ለመከላከል ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባ ኢንስፔክተር ዘመናዊ ገልጸው፣ ጥቃት አድራሾች ሲያጋጥሙም ወደ ህግ ቀርበው ተገቢውን ቅጣት እንዲያገኙ በማድረግ በኩል ሁሉም የህብረተሰብ ክፍል የድርሻውን ሊወጣ እንደሚገ ገባ መልእክት አስተላልፈዋል። የዝሆን ጥርሶችን ለመሸጥ የሞከሩ አራት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ረዳሳጅን አባይነን የማየው ተጨማሪ አለው። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ዳንኤል ጋራዥ አካባቢ ከሚገኝ ዲዛ ወይም ቁርጥራጭ ብረት መሸጫ ቤት ውስጥ ነው። አንደኛ ተጠርጣሪ ጥር ሁለት ሺ አስራ ሰባት ዓመተ ምህረት ሁለት የዞን ጥርሶችን ከሁላይ ታስወዶ ወደ አዲስ አበባ በማምጣት በክፍለ ከተማው ወረዳ አምስት ውስጥ ከሚገኝ አንድ ግለሰብ ቤት ባደራ አስቀምጦ ገዢ በማፈላለግ በኮድ ሁለት ሲ ዜሮ ስድስት ሶስት ሀያ ስድስት አዲስ አበባት የወጣ በሆነ ተሽከርካሪም ከሌሎች ሶስት ተጠርጣሪዎች ጋር ለመሸጥ ሲሞክር በቁጥጥር ስር መዋላቸው መሆናቸውን በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ማስተባበሪያ ተወካይ ኃላፊ ዋና ሳጅን መኳንን ተመስገን ተናግረዋል። አጠቃላይ ግን የአንድ ዋጋ 350 ሺ ብር ሁኖ ብዛት አጠቃላይ 37 ኪሎ የሆነ ይህ 37 ኪሎ በአጠቃላይ የዋጋ ግምቱ 12 ሚሊየን 950 ሺ ብር የሚያወጣ የዝሆን ጥርስ ሊሸጡ ሲሉ እጅ ከፈንጅ ተይዞ ፖሊስ ምርመራ እያጣራ ያለበት ሁኔታ ነው ያለው። ምርመራውን በተገቢው ካጣራም በኋላ ይህንን የማጣራት ስልጣን ያለው የፌዴራል ፖሊስ ደረጃ የሚጣራ ስለሆነ የምርመራ መዝገቡን ከነ ኤግዚቢቱ ያስረከብንበት ሁኔታ ነው ያለው። ህብረተሰቡ ወንጀልን በመከላከል ረገድ መረጃ በመስጠት እያደረገ ያለው እገዛ የበሌ የሚያሰኝ ሲሆን በቀጣይም ተጠናክሮ መቀጠል አለበት ሲሉ ዋና ሳጅን መኳንን ተመስገን ገልጸዋል። ማንኛውም ማህበረሰብ የፖሊስ የቀኝ እጅ ነው፣ የጀርባ አጥንት ነው። በትኛውም አጋጣሚ ላይ የወንጀል ድርጊት አጠራጣሪ ነገሮችን ባየ ጊዜ በተመለከተ ጊዜ በአቅራቢያው ለሚገኝ ለፖሊስ ጣቢያ ደውሎ ሪፖርት እንዲያደርግ እና ፖሊስ በቦታው ላይ ደርሶ ምርመራ እንዲያጣራ እና ወንጀል ፈጻሚዎች ደግሞ በወንጀላቸው እንዲጠየቁ ለማድረግ ማንኛውም ማህበረሰብ የራሱን ግዴታውን እንዲወጣ እና ይህን ደግሞ ጥቆማ ለሰጡ ማህበረሰቦች እንዲሁም ደግሞ መሰል ወንጀሎች ሲፈጸሙ ለአጠቃላይ ለፖሊስ ጥቆማ የሚሰጡ ማህበረሰቦችን ደግሞ በዚሁ አጋጣሚ ማስክ እንፈልጋለሁ። የተለያዩ ሀሰተኛ ሰነዶችን ሲያዘጋጁ የነበሩ ሁለት ተጠርጣሪዎች ህብረተሰቡ በሰጠው ጥቆማ ተይዘው ምርመራ እየጣራባቸው ይገኛል። ምክትል ሳጅን ፍሮዌኒ ገብረ ጻሪቅ ያዘጋጀችውን ኢንስፔክተር መቤት ሀብታሙ ታቀርበዋለች። ተጠርጣሪዎቹ ወንጀሉን ሲፈጽሙ የነበሩት በአራዳ ክፍለ ከተማ ወረዳ አንድ ልዩ ቦታው ሱማሌ ተራ ተብሎ በሚጠራው አካባቢ ነው። በአራዳ ክፍለ ከተማ ፖሊስ መምሪያ የፒያሳ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አቦከር በየነ እንዳስረዱት ተጠርጣሪዎቹ ሀሰተኛ የትምህርት ማስረጃ፣ የቀበሌ መታወቂያዎችና ልዩ ልዩ ሰነዶችን በመኖሪያ ቤታቸው እንደሚያዘጋጁ ህብረተሰቡ ለፖሊስ በሰጠው መረጃ መሰረት ተጠርጣሪዎቹን ከነ ኤግዚቢቱ ይዞ ተገቢውን ምርመራ እየተጣራባቸው እንደሚገኝ ገልጸዋል። ሁለት ግለሰቦች ሰነዶችን ሲያዘጋጁ ሰነዶች የሚያዘጋጁበት የወንጀል ፍሬ የሆነው ብዛት 01 ፕሪንት፣ ሁለተኛ 01 ማውዝ ዴል ኮምፒውተር እንዲሁም ሃርድ ኬስ ወይም ማዘርቦርድ እንዲሁም የተለያዩ የሚያዘጋጁባቸው ሰነዶች አሉ። የትምህርት ማስረጃ ከትምህርት ቤት ጀምሮ ከዲግሪ ከዲፕሎማ እስከ የተለያዩ መንጃ ፈቃድ የተለያዩ የትምህርት ማስረጃ ከሀገር ውስጥ እስከ ውጭ ሀገር እስከ ኤርትራ ሀገር ትምህርት ሚኒስቴር ቢሮ የሚያዘጋጁበት አለ የሞት የልደት እና የጋብቻ ሰርተፊኬት እንዲሁም ከስራ ና ኪሎት የሚሰጥ የተለያዩ ሰነዶችን ሲያዘጋጁ እጅ ከፍንጅ ተይዘዋል ሀሰተኛ ሰነዶች አዘጋጅቶ መሸጥና ገዝቶ መገልገል በሀገርና በህዝብ ህልውና ላይ ከፍተኛ ጉዳት እንደሚያስከትል ሁሉም ሰው በመረዳት በዚህ ተግባር ላይ የተሰማሩ ሰዎች በህግ እንዲጠየቁ የተለመደውን ትብብር አጠናክሮ መቀጠል እንዳለበት መርማሪው ሳጅን አቦከር በየነ መልእክታቸውን አስተላልፈዋል ህብረተሰቡ አብዛኛው አይንና ጆሮ ነው ለአቅራቢያ ላለው ያቃል ይህንን ነገር ለፖሊስ መናገር አለበት። ተጠርጣሪዎችም እንደዚህ የሚያደርጉት ለጥቅማቸው ስለሆነ አጋልጦ መስጠት አለበት፣ ማስያዝም አለበት። ለምን አንደኛ ህብረተሰብ ነሚጎዳው፣ ሀገር ነሚጎዳው፣ እራሱኑ እኛው ህብረተሰብ ውስጥ ነዋሪውን ስለሚጎዳ ይህንን ነገር ከድርጊታቸው እንዲቆጠቡት ብቻ ሳይሆን ህግም በወንጀል ተጠያቂነት እንዲሆኑ ማስደረግ የህብረተሰቡ ትልቅ ሚና የሚሻ ነገር ነው። በሚሰራበት ጤና ጣቢያ በድብቅ ጽንስ በማስወረድ የተጠረጠረው ግለሰብ መያዙ ተገለጸ። ረዳት ሳጅን መልካሙ ዜና ዝርዝር አለው። ተጠርጣሪው ጽንስ የማስወረድ ወንጀሉን ፈጽሟል ተብሎ በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ ስምንት ጨፌ ጤና ጣቢያ ተብሎ ከሚጠራው ስፍራ ነው። ተጠርጣሪው ግለሰብ የጤና ባለሙያ ሲሆን፣ የግል ተበዳይ የሆኑት የፍቅር ጓደኛሞች በድንገት በተፈጠረ ግንኙነት ጽንስ በመፈጠሩ ገንዘብ እየተቀበለ በድብቅ የሚያስወርድ መሆኑን በመስማታቸው ወደ ተጠርጣሪው መሄዳቸውን የጉዳዩ መርማሪ ዋና ሳጅን ምስክር ንጉሴ ተናግረዋል። ተጠርጣሪው ወንጀሉን እንደፈጸመ በማስረጃ መረጋገጡን የጠቆሙት መርማሪዋ በቁጥጥር ስር ውሎ ተጨማሪ ምርመራ እየተጣራበት እንደሚገኝ ገልጸዋል። ለራሱ ጥቅም በማስቀደም ከአንድ ግለሰብ ሶስት ሺ አንድ መቶ ብር በመጠየቅ ከግል ተበዳይ እንዲሁም በስልኳ የራሱን አካውንት በማስገባት ቅድሚያ ይሄን ብር ካስገባሽ በኋላ አስወርድልሻለሁ በማለት በሲቢ ብር ነው ወደ ራሱ ትራንስፈር ያደረገው እና ሶስት ሺ አንድ መቶ ብር ከተቀበለ በኋላ የውርጃውን አገልግሎት ይሰጣታል። በእሱ አካውንት ትክክለኛ ገብቷል አልገባም የሚለውን ከኢትዮጵያ ንግድ ባንክ ደብዳቤ መመንጻፍ ስናመጣም በራሱ ስም በተመዘገበ ና አካውንት የራሱ ስም እንደሆነ አረጋግጠ ምርመራ እያጣራ እንገኛለን። እንዲሁም ሌላ በተመሳሳይ ሌላ የግል ተበዳይ እንደዚሁ ይህንን ብር በመጠየቅ እና አገልግሎቱ ይሰጥሻል በማለት እሷም እንዲሁ ከአንድ አመት በጓደኝነት ከቆየች በኋላ እርግዝና ከተፈጠረ በኋላ አማራጭ ስታጣ ነው ልታስወርድ ሄደችው እና ይሄንን አገልግሎት በመንግስት ባስቀመጠው መልኩ ሳይሆን በራሱ የራሱ ጥቅም በመዋል ከእሷም እንደዚሁ ሶስት ሺህ አንድ መቶ ብር በመጠየቅ እሷም ደግሞ ብር ስለሌላት ከሌሎች ሰዎች በማሰባሰብ ላይ ያለች ተጠርጣሪው በመሀል ተይዟል፣ ማለት ነው። ተይዞ እኛ ጋር መጣ እና እኛ ጋር በመጣ ሰአት በስፋት ምርመራ መዝገባችንን እያጣባን እንገኛለን። በህግ የተፈቀደ ጽንስ ማስወረድ መኖሩ ቢታወቅም ወጣቶች ያልተገባ ግንኙነት ውስጥ በመግባት ላልተፈለገ እርግዝና በመዳረግ ራሳቸውን ለጉዳት እንደሚዳርጉ በመረዳት ጥንቃቄ ማድረግ እንዳለባቸው እና በጤና ተቋማት አካባቢ እንደዚህ አይነት ያልተገባ ተግባር እንዳይፈጸም የሚመለከታቸው አካላት ቁጥጥርና ክትትል ማድረግ እንዳለባቸው መርማሪዋ ዋና ሳጅን ምስክር መልእክት አስተላልፈዋል። አብዛኛው አሁን እነዚህ ከክፍለ ሀገር የሚመጡ ልጆች አሉ ብዙ ጊዜ ጥቃት ሊደርስባቸው ይችላል። ልክ እኛ ጋር በመጡም እንደዚህ ደግሞ በጓደኝነት አለም ላይ ኖረው እርግዝና ሊፈጠር ይችላል። ነገር ግን በሚሄዱበት ሰዓት መንግስት ይህንን እነሱ እነዚህ ሰዎች ይህንን እውቅና ላይኖራቸው ይችላል። ነገር ግን እዛ ከሄዱ በኋላ ሙሉ ከጤና ጣቢያው መረጃ ቢጠይቁ፣ ለራሳቸው ጥቅም የሚያውሉት ካሉ ደግሞ ራሳቸው እዛ ተከታትለው ለህግ ቢያቀርቡ ነው። የቅርቡ ክትትል ቢደረግ ከምትሰራበት መኖሪያ ቤት ወርቅ የሰረቀችው ግለሰብ በስድስት አመት ጽኑ ስርዓት እንድትቀጣ ተወሰነባት። ለዝርዝሩ ዋና ሳጅን አዳነ ደስታ ተከሳሿ ሴና ገዳ ትባላለች። የወንጀል ድርጊቱን የፈጸመችው በለሚኩራ ክፍለ ከተማ ወረዳ 14 አባዶ አካባቢ ነው። የአባዶ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅ እንደመሰው ተፈራ እንደገለጹት ግለሰቧ ተቀጥራ ከምትሰራ በመኖሪያ ቤት ውስጥ ያሰሩ ያና ለመኖር እንደምቹ አጋጣሚ ተጠቅማ በቤት ውስጥ ተቀምጦ የነበረው ወርቅ ሰርቃ ከተሰወረችበት መያዟን ገልጸው ተከሳሽ ሴና ገዳ በፈጸመችው የስርቆት ወንጀል ተገቢውን ምርመራ ተጣርቶባት በአቃቢ ሕግ ክስ እንደተመሰረተባት ገልጸዋል። ተበዳ ለተበዳይ በበለኩት ሳቢ መሰረት ተጠርጣሪዋም ከአካባቢው ተሰውራለች። ስለሆነም ክስ መጥተው እኛ ጋር አባዶና አካባቢ ፖሊስ ጣቢያ ክስ መሰረቱ። በዚያ መሰረት የተለያዩ ማስረጃዎችን አሰባሰብን። ማስረጃዎችን አሟልተን ጨርሰን ወደ ክፍሉ አቃቢ ህግ ነው የላክ ነው በላክ ነው መሰረት የተሟሉት ማስረጃዎች ስለሆኑ ተጠርጣሪዋን ፍርድ ቤት ቀርባ ውሳኔ አግኝታለች። የክስ መዝገቡን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ ወንጀል ችሎት ተከሳሽ ሴና አገዳይ የስርቆት ወንጀሉን የፈጸመች መሆኑን በማስረጃ አረጋግጦ በስድስት ዓመት ጽኑ እስራት እንድትቀጣ ወስኖባታል። ህብረተሰቡ የቤት ሰራተኛ ሲቀጥር በህግ አግባብ መቅጠር እንዳለበትና ንብረቱ ላይ የስርቆት ወንጀል እንዳይፈጸምበት በጥንቃቄ ማስቀመጥ እንዳለበት መርማሪ ዋና ሳጅ እንደምሰው ተፈራ በመልእክታቸው አሳስበዋል። ሰራተኞች መኖሪያ ቤታቸው ሲቀጥሩ ወይም ወይም ደግሞ ኃላፊነት ሲሰጡ ተያያላቸው ወይ ቢያንስ የሆነ ነገር ቢፈጠር እንኳን ማንን በማን አድራሻነት እንይዛለን የሚለውን ነገር ቅድሚያ መስጠት አለባቸው። ብቻ ስለ ስራው ብቻ እንዲሰሩላቸው ጥለው ይሄዳሉ። በዚያ ላይ አሁን ውድ ውድ እቃዎች የሆኑ አሁን ቁም ሳጥን ውስጥ ያደርጋሉ፣ የሆነ ቦታ ላይ ያደረጋሉ። በዚያን ደግሞ ሲስተማቲካል ነው የሚጠቀሙት። አሁን ሰራተኞች ከአንዱ ጋር አንዱ ጋር እየቀየሩ ስለሆነ ስለዚህ ይህንን ደግሞ ጥንቃቄ አድርገው ተያይ ያለውን ሰው መቅጠር አለባቸው፣ ኃላፊነት መስጠት አለባቸው። ያ ነው ንብረታቸውን ሲያስቀምጡ ቦታ መለየት አለባቸው። ለምሳሌ አሁን ወርቅ የማይጠቀሙበት ዝም ብለው የተቀመጠ ወርቅ ሲሆን በመቀመጫ ባንክ ሄደው የሆነ ነገር አሁን ቋሚ ቤት ሙሉ ሰዎች ጋር ቤተሰቦቻቸው ጋር ቢያደርጉ አሪፍ ነው። በተለይ ኮንዶሚኒየም አሁን ከኗኗራቸው አንጻር ጎረቤት እርስ በርሳቸው ግንኙነታቸው ማስፋትና ያለውን ማህበራዊ ኑሯቸውን በአግባቡ እንዲጠቀሙበት ማድረግ ነው። ከጥበቃ ሰራተኛ ጋር በመመሳጠር ከመኪና መሸጫና ማጠቢያ ግቢ ውስጥ መኪና በመስረቅ ለመሸጥ የሞከሩ ሁለት ተጠርጣሪዎች ከደላላና ገዥ ግብረአበሮቻቸው ጋር በቁጥጥር ስር ውለው ምርመራ እየጠራባቸው ይገኛል። ረዳት ሳጅን አለም ልጅ አለም ዝርዝሩ እንደሚከተለው ያቀርበዋል። ተጠርጣሪዎቹ ወንጀሉን ፈጽመዋል የተባሉት በቂርቆስ ክፍለ ከተማ ወረዳ 11 አስትራ ሆቴል ፊት ለፊት ከሚገኘው ሀበሻ የመኪና መሸጫና ማጠቢያ ግቢ ውስጥ በሌሊቱ ክፍለ ጊዜ ነው። የድርጅቱ የጥበቃ ሰራተኛ ከሁለት ተጠርጣሪዎች ጋር በመመሳጠር የተሰጠውን ኃላፊነት ወደ ጎን በመተው ከድርጅቱ ግቢ ውስጥ ቆሞ የነበረን ኮድ 3 64733 አዲስ አበባ የሆነ ሀይሉክስ መኪና በመስረቅ ተጠርጣሪዎች ወደ ማዕከላዊ ኢትዮጵያ ክልል ሀላባ ዞን ቁሊቶ ከተማ ወስደው ይደብቁታል። ፖሊስ የተለያዩ ማስረጃዎችን በማሰ ሰባሰብ ባከናወነው የክትትልና የምርመራ ስራ በሀላባ ዞን ቁሊቶ ከተማ ደላላና ገዥን ጨምሮ አራት ተጠርጣሪዎች በቁጥጥር ስር በመዋል ምርመራ እየተጣራባቸው መሆኑን የፖፕላሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መቅደስ ሙሉ ጌታ ተናግረዋል። ፖሊስ ምንድን ያደረገው በነዚህ በተጠርጣሪም ላይ በዙሪያዎቹ ማን ነበሩ የሚለውን መረጃ ከሰበሰበ በኋላ እዛው የመኪና መሸጫ አካባቢ የምትገኝ አንድ ግለሰብ መኪናውን ልትገዛ እንደተስማማች ፖሊስ መረጃ ይደርሰዋል። መረጃውን ተንተርሶ እሷ ላይ ባደረገው ክትትል ገዢ መስሎ ፖሊስ ከእሷ እሷም አትርፋ ለሌላ ግለሰብ ገዝታ ለሌላ ግለሰብ ልትሸጠው ነው እንደሆነ መረጃውን በደንብ ከሰበሰበ በኋላ ተጠርጣሪዋን ተከትሎ ወደ ሀላባ መሄድ ጀመረ ፖሊስ። ፖሊስ ምን የክትትል ቡድኑ ምርመራውን ይዞ እዛው ሀላባ ቁሊቱ በአንድ ግሮሰሪ ውስጥ ከሶስት ተጠርጣሪዎች ጋር እዛው ትያዛለች ከተያዘችም በኋላ በራሳቸው ፍላጎት ተነሳሽነት ትክክለኛውን ነገር በመናገር መኪና ያለበትን በመናገር ወደ አዳማ መኪናው እንደሄደ ትገልጽልናለች። ከተጠርጣሪዎቹም አንዱ አዳማ እንደሄደ ይገልጽልናል። አዳማም መኪናው ሲሄድ ተጠርጣሪዎቹን በመያዝ ገንዘቡ ገቢ እንደሆነ እና መኪናውን ልቀቁላቸው ለገዢዎች በሚል ፖሊስ የራሱን ስትራቴጂ ተጠቅሞ አዳማ ላይ በመናኸሪያ ላይ መኪናውን አቁሞት እየተደራደሩ እያለ ፖሊስ ሊይዛቸው ችሏል። የመንግስትም ሆነ የግል ተቋማት የጥበቃ ሰራተኞችን ሲቀጥሩ ትክክለኛ አድራሻ ያላቸው መሆኑን በማረጋገጥና ዋስትና ማቅረብ የሚችሉ መሆን እንዳለባቸው የገለጹት መርማሪዋ ቀጣሪ ተቋማት የቀጠሯቸውን የጥበቃ ሰራተኞች መከታተልና መቆጣጠር እንደሚገባ አሳስበዋል። ቀጣሪዎች ላይ ጠበቅ አድርጌ የማስተላልፈው መልእክት የሚያምኑበት መንገድ እንዳለ ሆኖ ግን ማስረጃ እጃቸው ላይ የዋስትናም ይሆናል የሰውም ይሆናል ይህን ነገር ማሟላት አለባቸው። ይህን ነገር ከተሟላ በኋላ ነው ከተቀጠሩም በኋላ ደግሞ ቀን በቀን ክትትልና ቁጥጥር ያስፈልጋል። ከሚሰራበት መስሪያ ቤት የኤሌክትሮኒክስ እቃዎችን ሰርቆ ከመኖሪያ ቤቱ አከማችቶ የተገኘው ግለሰብ ክስ ተመሰረተበት። ዋና ሳጅን ፈለጉ ሻሻግሬ ተጨማሪ ያላት። ተጠርጣሪው የጉልሌ ክፍለ ከተማ ወረዳ ሰባት የንብረት ክፍል ሰራተኛ ሲሆን የተቋሙን የተለያዩ ኤሌክትሮኒክስ እቃዎችን ከቤቱ አከማሽቶ በመገኘቱ በቁጥጥር ስር ሊውል ችሏል። የወረዳው ቅሬታና ቤቱታ ሰሚ ቡድን መሪ አቶ በለጠ አንዱ ዓለም ተጠርጣሪው በወረዳው የንብረት ክፍል ሰራተኛ እንደነበረና ወደ ሌላ ቦታ ሲዛወር በነበረው ርክክብ የስርቆት ወንጀሉ ስለመፈጸሙ ተናግረው፣ በወቅቱ የነበረ ቁጥጥር የላላ መሆኑ ለወንጀሉ መፈጸም ምቹ ሁኔታን እንደፈጠረ ጠቅሰዋል። ያው በአግባቡ ስለማይቆጣጠሩ ያው በወቅቱ ያው ቁጥጥሩ ቢኖር በአግባቡ ወዲት ቢደረግ ወዲያውኑ የማይገኝበት ምንም ምክንያት የለም ነበር። ሰራተኛ ሲቀየር ደግሞ ልክ ተቀመጠው መመሪያና ሕግ መሰረት በአግባቡ ርክክብ እያደረጉ ርክክብ ሳይደረግ ክሪላንስ ዙሮ ሲሄድ ወደ ሌላ ተቋም ሲሄድ ያ ክፍተት የተገኘው ወይ ራሱ አስመስሎ ፈርሞት ክሬዳንስ አዙሮ ህሎ ሊሆን ስለሚችል ይህንን ጥንቃቄ ማድረግ ሰራተኛ ዝውውር ሲያደርግ በአግባቡ ክትትልና ድጋፍ ንብረት መፈረሙን ማረጋገጡን የሚያጸድቀው የመጨረሻው ኃላፊ ማረጋገጥ አለበት የሚል ነው ሀሳብ ያለ። የጉለሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ረዳት ኢንስፔክተር አብዱልከሪም አህመዲን ፖሊስ ከህብረተሰቡ ባገኘው ጥቆማ መሰረት የፍርድ ቤት መበርበሪያ ትእዛዝ በማውጣት በተጠርጣሪው መኖሪያ ቤት ላይ ፍተሻ ሲያካሄድ ተሰረቀ የተባለው ንብረት መገኘቱን ገልጸው ተጠርጣሪው ላይ የምርመራ መዝገብ በማደራጀት ክስ እንደተመሰረተበት ተናግረዋል። ተጠርጣሪው ጉለሌ ክፍለ ከተማ ወረዳ ሰባት አስተዳደር ጽህፈት ቤት ውስጥ የሚሰራ ሰራተኛ መሆኑን አገኛል። ቀጥታ ለወረዳው አሳውቀን ከወረዳ ተወካይ በመምጣት ንብረቶቹን እንዲያረጋግጡልን አደረግን። ላፕቶፕ ብዛት ዜሮ ሁለት ኮምፒውተር ሁለት ዲስክቶፕ ሁለት ታብሌት አንድ ፕሪንተር ማሽን አንድ መታወቂያ ማሸጊያ አንድ በአጠቃላይ የዋጋ ግምታቸው 238500 ብር መሆናቸውን ገልጸውልናል። ከወረዳው ስራ ተቀይሮ ሲሄድ ንብረቶቹን ቀንሶ ለሌላ ለሰራተኛው አስረክቦ ነበር የሄደው። ከዛ በኋላ ነው ከተያዘ በኋላ ነው ይህንንም ያረጋገጥ ነው ከወረዳው ምርመራ መዝገባችን እናጠናቀን ወደ አቃቤ ሕግ ጽህፈት ቤት የላክ ነው ሲሆን ያው ክስ መስርተዋል አቃቤ ሕጎች ለህብረተሰቡ አገልግሎት እንዲሰጡ ታስበው በመንግስት ተቋም ላይ የሚገኙ ንብረቶች ለታለመላቸው አላማ መዋል እንዲችሉ አስፈላጊውን ጥበቃ ማድረግ እንደሚገባ ረዳት ኢንስፔክተር አብዱልከሪም አሳስበዋል። በአራዳ ክፍለ ከተማ ህጋዊ ንግድ ፍቃድን ሽፋን በማድረግ የተሰረቁ ንብረቶችን እየገዙ ሲያከማቸው የነበሩ ሁለት ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ምክትል ሳጅን ፍሩዌን ገብረ ጻዲቅ ያዘጋጀችውን ኢንስፔክተር መቤት ሀብታሙ እንደሚከተለው ታቀርበዋለች። ተጠርጣሪዎቹ የተሰረቁ ንብረቶችን ሲገዙና ሲያከማቸው የነበረው ባራዳ ክፍለ ከተማ ወረዳ ዘጠኝና ወረዳ ሁለት በተለያዩ አካባቢዎች ነው። አንደኛ ተጠርጣሪ የተሰረቁ ንብረቶችን በመግዛት ሲያከማች የነበረው ባራዳ ክፍለ ከተማ ወረዳ ዘጠኝ አራት ኪሎ አካባቢ ኤ ክላስ ህንፃ አካባቢ ሲሆን ህብረተሰቡ ለፖሊስ በሰጠው መረጃ መሰረት በህግ አግባብ በሞባይል ጥገና ሱቅና በመኖሪያ ቤቱ በተደረገ ብርበራ የተለያየ ሞዴል ያላቸው ላፕቶፖችና ሌሎች ኤሌክትሮኒክስ እቃዎችን ይዞ ምርመራ እያጣ ጠንካራ እንደሚገኝ የአራት ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ያረጋላ አሻግሬ ገልጸዋል። በደረሰን በአካባቢ ጥቆማ መሰረት ከሚሰራበት የኮምፒውተር ጥገና ውስጥ የተለያዩ ከተለያዩ ማህበረሰቦች የተሰረቀ ስልኮችንና ላፕቶፖችን ሊገዛ የሚል ጥቆማ ደርሰው ነበረ። በዛን ሰዓት በተደረገ የፍርድ ቤት ትዕዛዝ አወጣል። ሱቁንና መኖሪያ ቤቶች ሲበረበር ሱቁና ከመኖሪያ ቤት ውስጥ በርካታ ላፕቶፖች ወደ 38 ላፕቶፖች እና ወደ 8 ታብሌቶች እንዲሁም ደግሞ አምስት ዴል ሞኒተር እና 02 ትንንሽ የፎቶ ካሜራዎችም እነዚህ ንብረቶች አግኝተናል። እነሱም አግኝተን የምርመራ እያጣራን እንገኛለን። በተመሳሳይ ሁለተኛው ተጠርጣሪ ህጋዊ ንግድ ፍቃድን ሽፋን በማድረግ የተሰረቁ ንብረቶችን ሲገዛ የነበረው በአራዳ ክፍለ ከተማ ወረዳ ሁለት ልዩ ቦታው ታደሰ ቸኩል ተብሎ ከሚጠራው አካባቢ ነው። የአትክልት ተራ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን አዲስ ዓለመምሩ እንደገለጹት በተጠርጣሪው ሞባይል ጥገና ሱቅ ውስጥ ላፕቶፕና ሞባይል ስልክ ይዞ ምርመራ እያጣራ እንደሚገኝ ገልጸዋል። በህጋዊ ንግድ ፍቃድ ሽፋን የተለያዩ ሞባይል ላፕቶፖችን እየገዛ የተሰረቁትን ያስቀምጣል በሚል በህብረተሰብ ጥቆማ መሰረት መዝገባችን በማደራጀት የንግድ መሸጫ ሱቁን በመበርበር የተለያዩ ሞዴል ያላቸው ብዛት ስምንት የሚሆኑ ላፕቶፖችና ሁለት ታችስክሪን ሞባይል እንዲሁም የተለያየ ሁለት በተን ስልኮችን ይዘን ከነ ተጠርጣሪ ምርመራ እያጣራ እንገኛል። ህብረተሰቡ መሰል የወንጀል ድርጊቶችን ለመከላከል በተለያየ መንገድ የተሰረቁ ንብረቶችን የሚገዙ አካላትን ሲመለከት ለፖሊስ ጥቆማ መስጠት እንዳለበት ገልጸው፣ ላፕቶፕና ሞባይል ስልክ ተሰርቆብኛል የሚል አካል ካለ በአራዳ ክፍለ ከተማ በአትክልት ተራ እና በአራት ኪሎ አካባቢ ፖሊስ ጣቢያዎች ትክክለኛ ማስረጃዎችን ይዞ በመቅረብ መውሰድ የሚችል መሆኑን መርማሪዎቹ አሳስበዋል።